ሀሴት እና ሄኖክ እንግዲህ ዛሬ ወንጀላቸው ታውቋል ማለት ነው። ሀቅ መቼም ተደብቃ አትቀርም። አንድ ቀን ትወጣለች። አንድ ቀን አንድ ቀን አንድ ቀን ሀቋ ሀቋ ትወጣለች ማለት ነው። መቼም ተደብቃ አትቀርም። አንዳንድ ጊዜ የራሳችንን ሀሳብ የራሳችንን ስኬት ማሳካት በሰው ህይወት ላይ እንቀልዳለን። ያልሆነ መንገድ ውስጥ እንገባለን እና ተደብቀን ተድበስ ብሶ ያልፍልናል ብለን ያላሰብነው አደጋ ውስጥ እንገባለንና ሀቅ መችን ማትቀርም ሀቅ ሀቅናትና ዛሬ እንግዲህ ወንጀለኞቹ ሐሴትና ሄኖክ ምሩን አግቷት ሲያሰቃዩት ኖሮ ነበርና ዛሬ እንግዲህ ተነቅቶባቸዋል ማለት ነው። ባለፈው እንግዲህ ሄኖክ እና ሐሴት ሲተዋወቁ እንደ ማንኛውም ሰው ነበር የተዋወቁት። ጓደኛሞች መሆናቸውን የሚያቀልን ጽናትም፣ ናሆም፣ ሰላም፣ ኬራም አያቁም ግንኙነታቸውን አያውቁም። እነሱ ግን የራሳቸው ችግር በጣም ችግር አለባቸው። ጓደኛሞች ሆነው በቀል እየተበቃቀሉ የሚበቃቀሉ እና በመጥፎ የሚፈለጉ ልጆች ናቸው። እንግዲህ ሄኖክ የሐሴትን መጥፎ ቪዲዮ ይዞ እያስፈራራት ነበር። የምፈልገውን ነገር አድርጊ፣ ያለዛ በሚዲያ ላይ ለቀቡሻለሁ እያለ ነበር እና ያስፈራራት። ሐሴትም ደግሞ ለማንም አልተናገረችም ነበር እና እንግዲህ ሄኖክ ደግሞ ጽናትን ይፈልግ ነበር ና ጽናትን አመቻችልኝ ብሎ እንግዲህ አስገድዷን ነበር ና ሀሴትም ደግሞ የራሷን ችግር

ተዋራ ብናለግ አብግተዋን ነበር ዛሬ ግን እንግዲህ ምሩ እነከባ ደርሶላታል ማለት ነው አሰላሙ አለይኩም ወራህቱላህ ወበረካቱ ድና የተከበራችሁ ድርሰቦች እንደት ናችሁ ከነገ ጋር ሰላም አልহামዱሊላህ ረቢል አለሚን በየለቹ በሰላማችሁ ዛ እያልኩኝ እንግዲህ ቀጣው ፓርቲ የጾና ድራማ ባለፈው ሀሴትና ሄኖክ እንግዲህ ምሩ ዬን አግተዋት ነበር ማለት ነው። ዛሬ ላይ እንግዲህ ናሆም በጣም ተጎድቶ አለ በምሩዬ መጥፋት። ምክንያቱም ጽናትና ናሆም እና ምሩ ለጽናት እና ለኪራ የማይክፍ ዋጋ የላቸውም ማለት ነው። የጓደኝነት ጥግ ናቸው። ጽናት እንግዲህ ናሆም ጽናት እና ምሩን ተናግሯቸው ነበር ማለት ነው። እንዴት የራስሽን ሰው ለሰው ታስቢያለሽ? ብሎ እና ደግሞ እንደዚህ ያለ ጭፍን አመለካከት እንዴት የማያወጣችሁም ተመካክላችሁ አትናገሩም? ኪራና ጽናት ሲጣሉ ዝምታ ያለሽ አንቺን ብሎ ብቻ ምሩን ተናግሯል ነበር እና በዛ በተናገራት በቃ ጠፍታ ላይ ብለው ሁሉም ነበር ያሰቡት። እሷ ግን ያላሰበችው ነገር ነበር ያጋጠማት ምሩ ማለት ነው። እንግዲህ ምሩ አጋጣሚ ሄኖክና ሀሴት ከክላሷቸው ሲጫጫውና ሲማረሩ ሲተጋጨቡ አዳምጣቸው ከበሩን ክፍት ስታረግ ምስጢራችን ሰማይ ተዋራለይ በማለት ነበር ተመካክረው። እንግዲህ ሄኖክና ሀሴት ያገቷት ማለት ነው። በጣም አሰቃይተዋታል። ምክንያቱም አንደኛ ያማታል ለመዳኝ ጠቃሚ ናት። በዛ ላይ በጣም አሰቃይተዋታል ተዋታል ማለት ነው። አግተው ነገር ግን ያው ናሆሚ በተቆጣ ነገር ወይም ደግሞ በተናገራ ነገር ጣፋች ነው እየተባለው እንዲህ ያለ ችግር የዛው ቤት ሆነው እዛው ታግታ እየተሰቃየ መሆኗን እንግዲህ አንደኛቸውም አላስቡትም ማለት ነው። ነገር ግን ሰላምና ጽናት ግን ሲያወሩ ምሩን አፈቀችን እየተባባሉ ግን ሆዴ ምንም የሆነ አልተረጋጋልኝም። መጥፎ ነገር እየተሰማኝ ነው፣ እየተባባሩ ነበር ማለት ነው። እንግዲህ ናሆሜ በጣም ምሩ በምር መጥፋት በጣም ተረብሸዋለ። ሰላምም እንግዲህ አጋጣሚ ስልክ እያወራች እያለ ከሀሴት ክላስ ቆም ብላ እያሰበች ነበር ማለት ነው። የሆነ ድምፅ ስሰማ ቆም ትላለች እና መጨረሻ ላይ አረጋገጠች ማለት ነው። ሰው አለ ክላስ እያለች ነበር ነበርና በስተ መጨረሻ ስታረጋገጥ ኪራ መጣ ማለት ነው። ኪራ ዝክላስ ሰው አለ ከፈተው ስትለው፣ ሐሴት እኮ ናት፣ ለምን ከፍታት ረብሻት እያለ ነበር። ሐሴት አይደለችም ከፈት እያለችው ጽናትን መጣይ ያው እንግዲህ እከፍትልሻለሁ ቁልፍ አለ ይትርፍኔ ግን ሀሴት ናት እያለ እንግዲህ ኪራ ያንን በር እየከፈተ እያለ ያየውን ሴ በቃ በጣም ነው የደነገጠው። ኪራ ራሱ ማለት ነው። እዛ ከሲገቡ እንግዲህ ምሩ እየታግታ በጣም ተጎድታ ዴክማ ዴክምክም እዛ ራሱን ስታ ነው ያገኛት ማለት ነው። በጣም ተጎድታለች። በጣም ነው ኪራ ራሱ የደነገጠው ማለት ነው። አንድአንድ ጊዜ እውነት ተደብቃ አትቀርም። የራሳችንን ጥቅም ለማገኘት የራሳችንን ችግር ለመወጣት እንዴት ነው ሰው በጓደኛ ላይ ሴት ሆኖ ደግሞ በሴት ላይ የሚጨገነው። እንደገና ደግሞ የራሳችንን ችግር ለማለፍ በሰው ሕይወት መቀለድ ምን በጣም አፀያፊ ነገር ነው። ሀሴት በጣም ጥሩ ስራ አሰራችም። ምክንያቱም ይሄንን ቪዲዮና እና ፎቶ ለማስጠፋት ከፈለገች እርዳታቸውን ብትጠይቃቸው በሌላ መልኩ መልኩ ካለችበት ጭንቀትና ችግር ሊያወጧትና ሊያግዟት ይችላሉ ነበር ማለት ነው። እና ይህን ድርጊት ተማድረጓ በፊት ለኪራ ብትነግሩ ራሱ መፍትሄ ያጡላት ነበር። ነገር ግን አንዳንድ ጊዜ በራሳችን ላይ የማንወደው ነገር በሰው ላይ ስሩ ስሩ ይለናል ማለት ነው። አድርጎ አድርጎ ይለናል እኛ ላይ ይመጣ የመሰለንም ይሄ የበቃ የማንኛችም ስህተት ነው እና አንድ ሴት ልጅ በሴት ልጅ ላይ መጨከን የዝክነት ከባድ ነው ማለት ነው። አግኝታ እንግዲህ ነበር ያስቀመጠቻት እና አሁን እንግዲህ በጣም ተጎድቷል እንግዲህ። ምሩ መድኃኒት እንኳን ስጭኝ ተጎዳሁኝ በጣም እያለችን ነበር ሀሴት እና መድኃኒት በቃ ኒታያልትሄን ላምጣ እስኪ ከሆስፒታል ላምጣ ንገሪኝ እያቻት አይ ከሰተመ ቤት ሄደሽ አምጪ ስትላት፣ ቤት እንግዲህ ሄዳ ሀሴት ልታመጣ ሄዳ ቁጭ ብላ ዛዛ እንግዲህ ነበርና ጊዜውን ፈጀችው። ከዚህ እንግዲህ መድኃኒቱን ስትፈልግ እናሆም ደግሞ ደሞ ከውጭ መጥቶ እቤት መጣ። ማለት በጣም ነበር ሀሴት ግራ ያገባት መውጫው ነበር የጠበባት። ነገር ግን ደሞ ቁጭ እንዳለ እቤት ገብቶና ሆሜ ከራ ደውለና ወደ ካፌ እንዲመጣ እና እንዲያዝናና ነው አዘዘው ማለት ነው። ከዛ ወጥቶ ሲሄድ እንግዲህ ደስ እያላወታ ወደ ምሩ ጋ ሄዳ መድኒቱን ይዛላት ሄደች ማለት ነው። ሄኖክ ደግሞ ለምሩ እንግዲህ እያስረዳን ነበር የመጀመሪያው ጓደኛ እንደሆነችውና እሱ እየመናት ወይም ደግሞ እሱ አለችኝ እያለ እሷ ከሌላ ጋሆና ብቻ ብዙ ነገር እንደበደ እንደተበዳደሩ የነገራት ነበር ማለት ነው። በስተመጨረሻ እንግዲህ በስተመጨረሻ እንግዲህ ሄኖክ ትቶ ወደ ሀሴት ጋር ሲሄድ፣ ሀሴት ደግሞ እዚ ቤትማ ነው ብቻን ከሆንክ አንተ አልገባን ብላ ጠላ ሄደች ማለት ነው። ዝምሃል ግን ያው ኪራ እና ጽናት ሰላም እንግዲህ በሩ አጠገብ ሰው ስታናግድ ከሀሴት ክላስ አጠገብ ድምጽ እየሰማች እያለ ምንድን ነው እዚህ ሰው አለኝ እዚህ ክላስ እያለች ነበር። እና ሰብክም መጣ፣ ግን እዚህ ክላስ ሰው አለ ክፋት እያለች ሀሴትን አይ አይቻልም፣ ክፈት እያለችው አስገደችዋ። ሰላም አለና አይ ቆጣኔ ይከፍትልሻል ግን ሐሴት ናት እያለ እንግዲህ አሴ የሐሴትን ክላስ ኪራ ሲከፍተው እንዳለ ድንግጥ ያለው ማለት ነው። ምክንያቱም ሐሴት ናት ብሎ ነበር እና ምሩ ታግታ ደክማ በጣም ራሷን ስታ ያገኛት ማለት ነው። እንግዲህ ደንግጠው ወደ ሆስፒታል ውስጥ ይዋታለ። ምሩዬ እንግዲህ ታስፋለን ሰላም እንደምትል እንግዲህ እዛ ቤት እንግዲህ አልቆይም ብላ ሻንጣዋን ጠቀላ ደብዳቤ ጽፋ አስቀምጣ ወጥታለች ማለት ነው። እንግዲህ ስትወጣ ሄድ ነው ካገኛት የት ነው የምትሄጂው? አንቺ እኮ ትሄድሽ ወዴት ነው የምትሄጂው? አንቺ ከሄድሽማ፣ ትናገራለች። ሂድና ጠይቃት አይንህን በጨዋ ጥበክ ዲፍረቱ ካለክ ራሷን ስታ ሐኪም ቤት ሄዳለች መብላው ነበርና እንዲህ እኔ ከኪራ ጋር መራራቅ አልፈለግም፣ ይገለኛል ከሰማ ወይም ደግሞ አንቺ አንቺ ስራ እንደሆነ ነገር እያለ ነበር። ካሁን በኋላ በህይወት የተገባህ እንግዲህ በቃ በህይወት መጣለሁ እያሽ ያስፈራሽ ትተኸው ሄደች ሀሴት ማለት ነው። እኔ ማንሰው ሆነ እንግዲህ ቤት አልቀመጥም ብሎ እሱን ሻንጣውን ይዞ ሊወጣ ተዘጋጀ ማለት ነው። ውሸት የት የማያደርስ የሰው ልጅ በድዬ እኔ ሰላም ሆናለሁ ማለት የት የማያደርስ ሀቅ፣ ሀቁን ሰው ተናግሮ ይሻላል እንጂ ውሸት የት የማያደርስ ማለት ነው። እንግዲህ ጽናትና ኪራ ባንድ ይሆናሉ ማለት ነው። እንግዲህ የኪራ አባት ሀሴትን ቢመርጥም ሀሴት ግን ለኪራ ማትገባው እናት ማለት ነው። የራሷ ህይወት አደጋ ላይ ያለች ሲናት ማለት ነው። ጽናት ግን እንግዲህ ስራዋን ሰርታለች ማለት ነው። አንዳንድ ሀቀኛ መሆንና የሰውን ቃል ማክበር ጥሩ ነው። ብቻ ቀጣይ እንግዲህ ምሩን እና ምሩየም ተሽሏት እንግዲህ በሰላም ትመጣልናለች አሁን እንግዲህ ምሩዬ ፍቅራቸው ተመልሶ እሷም ተሽላ እንደምትመጣ ተስፋለን። ኪራና ደግሞ ጽናት እንግዲህ በአንድ ይሆናሉ ብለን ተስፋለን። ምክንያቱም የታቀደ ውቅድ እንግዲህ አልሆነም ማለት ነው። ጽናት ግን እንግዲህ ግዴታዋን ተወጣለች። ሀሴት ደግሞ እንግዲህ ራሷን ንጹህ አላደረገችም፣ ቀረባት።